ሰላም የዩቲዩብ ተከታታዮች፣ ዛሬ እንደተለመደ የእናንተን የህልም ፍቺ ይዤላችሁ ቀረብ ያለ ሆኝ ከልሞቹ ከመቅደላይ ከታተሚ ጋብዣችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ፣ ሼር ማድረግ እንዳትረሱ። የደውል ምልክቷን መጫን እንዳትረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናል አለ ቤተሰብ ያናችሁ ቤተሰብ ሁኑ። ቪዲዮቹንም እዩዋቸው፣ ጋብዣችኋለሁ። ፍርድ ብቻ የምፈልጉ ደግሞ ድሪም ኢንተርፕቴሽን የሚል ኮሚኒቲ ላይ ሼር አድርጌዋለው። እሱ ውስጥ በመግባት ማግኘት ይችላላችሁ። እንደገና ደግሞ ያው እዚህ መሀል መሀል ላይና መጨረሻ አካባቢ ላይ አሉላችሁ ፍቺዎች ብቻ ማለት ነው። ቀጥታ እንዲፈታ ስፈልጉ ግን ያው ቀጥታ ላኩሌ ማለት ነው። ህልሞቻችሁን ይፈታል። ያው ሶስት ቪዲዮ አይታችሁ ግን ካልተፈታ ምናልባት ማለት ነው። ያው ይፈታል። ሶስት ቪዲዮ አይታችሁ ግን ካጣችሁት ምናልባት ማለት ነው አልተፈታም ካላችሁ ስር ህልሙን ኮፒ ፔስት አድርጎልኝ መጨረሻ የምለቀው ቪዲዮ ላይ ማለት ነው። ድግግሞሽ እንዳይፈጠር መጀመሪያ ሶስት ቪዲዮ ቼክ ማድረጋችሁ እርግጠኛ ሆኑ። አሁን ወደ እናንተ ህልም ፍድ ወስዳችኋለሁ። ቃል ኪዳን ሰላም፣ መቅደስ እንዴት ነሽ? እግዚአብሔር ይመስገን። በህልም የሆነ ዶክተር ማረሻ ሲሰጠኝ እና የሰጠኝ ማረሻ ተሽክሜ ወደ ቤት ስገባየው መቅደስ፣ ምንድን ነው እሺ ዶክተር ማየት መጪ ጥሩ ነገር በህይወትሽ እንዳለ አዲስ ነገር መጪ እንዳለ በህይወትሽ የሚያመላክትሽ ነው ማርሻ ታታ- ጥንካሬን ታታሪነትን ነው የሚያመላክትሽ እና ወደ ቤትሽሽ መግባትሽ በጣም ቆንጆ ነው መቅደስ የአንገት ማህተብ መስቀል መግዛት ማህተብ ቃል ኪዳንን ያመላክታል በጣም ቆንጆ ነው ስራው አንደኛ፣ እርግዝና ደም ሲፈስ ማየት ምንድን ነው? ሁለተኛ፣ በርበሬ ለሰው መስጠት ምንድን ነው? እሺ፣ አርግሽኝ ያች ማርገዝ ሀሳብ ነው። ሀሳብሽ ግን የሚያመጣው ጥሩ ሲሳይ እንዳለ የሚያመላክትሽ ነው። ሲሳይ እንዳለ የሚያመላክትሽ ነው። ቶሎም የምታገኙ ነገር እንዳለ ማለት ያስጨነቀች ነገር ለዛ መፍትሄ የምታገኝ እንደሆነ የሚያመላክትች ነው። በጣም ቆንጆ ነው። በርበሬ ያው ነገር ነው። በርበሬ እንኳን ነገር ነው ያው ጸሎት ማለት ነው የሚያስፈልገው ያነ ነው። ኪያ ሰላም። በህልም አንድ ጎረቤቴ ጸጉሯን ሰርቻት ከሄደች በኋላ ከሆነ ቀይ ሰውዬ ጋር ቆሜ እያወራን ራሴን ስቼ ወድቃለው አይኔ ማየት ያቀተኛል። እግዚኦ ማርነ ክርስቶስ እያልኩኝ ጣቴን እቆጥራለሁ። ማናስ ማናስ ማናስትን ማየትም መነሳትን ማየትም አልቻልኩም ነው። አንድ ቀይ ወፍራም ሴት አጠገቤ ሆና ታወራኛለች። ከማውቀው ሰው ጋር እጅ ለእጅ ተያይዘን መንገድ መሄድ ምንድን ነው? እሺ። አንደኛው ጸጉር መሰራት ያችግረቤት ጸጉር መሰራት ትዳር መያዘን ትዳርዜሽ ቆንጆ ባሏ እንደሚፈልገው እንደሚሆንላት የሚያመላክት ነው። ቀይ ሰው ይቅራር ቆሜ እያወራው ቀይ ሰው በህልም ማየት ቅዱስ ሚካኤል ነው ያመላክትሻል። በጣም ቆንጆ ነው። ከዛ ደግሞ ጣቴ ቆጥራለሁ ያል ሰው ጊዜው ምና ክርስቶስ ራሴን ስቼ ይወድቃል። ራስ መሳት የሆነ ከባድ የሆነ ነገር የሚያስጨንቅ ነገር እንዳጋጥም መጸለይ ያስፈልጋል። ግን እዛው ጸለይእንትን ስቲን ያየሹ በጣም ቆንጆ ነው። ከዛ ደግሞ አንድ ቀይ ወፍራም ሴት እዩ አጠገቢ የሆና ታወራኛለች። ቀይ ሴትም በህልም ማየት እመቤት በእመቤት የትመሰላለች ያንን ነው ከምታቂ ሰው ካድ ልጅ ተያይዘሽ መንገድ መሄድ አብሮነትን መልካም የሆነ የህይወት ጉዞን መደጋገፍ ያለበት የህይወት ጉዞ አብሮነትን ነው የሚያመላክትሽ፣ ከዛ ሰው ጋር ያለሽን ማለት ነው። ራሂል ሰላም። መቅዴ በእግሬ ብቻ ጭቃ ሞልቶ፣ ከዛ በውሃ እታጠባለው እና ነጠላ ጫማ አድርጌ ነበረ የታጠብኩት። ግን ኪዳነ ምህረት ቤተ ክርስቲያን ልሄድ ነው ያልኩ፣ ከዛ ሰልፍ እሰለፋለው መጀመሪያ አንድ ታክሲ ሞልቶ ሄደ እና ደግሜ ከፊት ተሰለፍኩኝ። ምንድን ነው እሺ። ጭቃ ጭቃ ትንሽ ጥሩ አይደለም ያው መከራን ስለሆነ የሚያመላክተው ማለት ነው። መታጠፍብሽ ግን በጣም ቆንጆ ነው። ከኃጢአት መንጻት ቁሻሻም በአጠቃላይ ማስወገድ ከኃጢአት መንጻት ፈጣሪ በደል ይቅር እንዳለ የሚያመላክት ነው። መታጠብ በአጠቃላይ ማለት ነው እና ነጠላ ጫማ ማድረግ ደግሞ ነጻነት መፈለግን የሚያመላክትች ነው። ኪዳነ ምሕረት ቤተክርስቲያን ልሂድ ነው እያልኩኝ ከዛ ስሰለፍ ነው ያልሽም፣ ያው ብትሄጂ መልካም ነው። ታቦቱ ጠርቶሻል። አንዳች የምታገኙ ነገር እንዳለ ነው የሚያመላክትሽ። ታክሲ ውስጥ እንኳን እንትን አላልሽ አልገባሽ። ታክሲ አሉባልታን ስለሆነ የሚያመላክተው ሞልቶ አለፈ። ታክሲ ያው ጥሩ አይደለም፣ አሉባልታን ነው። እንኳን አለፈ። ግን ተሰልፈሽ ያው ጊዜ ጊዜ እየደረሰ እንደሆነ እየጠበቅሽ እንደሆነ የሚያመላክትሽ ነው። ጊዜው እንደደረሰ ነው። ብትሄጂ መልካም ነው። ታቦቱ ጠርቶሻል። ኪዳ ነው። ቤተክርስቲያን ተሳርጌ ያንን ነው። ገነት ሰላም መቅደስ ሰላም። በህልም የሆነ ቤት ውስጥ ሆኜ ይመስለኛል እና ቤቱ ያስፈራል፣ የበር መዝጊያው የለውም እና ከዛ ወጥቼ ስር ያለ ቦታ ቁጭ እላለሁ እና ሁለት ሴቶች ሴቶች ነበር ነው እና የቅዱስ ሚካኤል ቤተክርስቲያኒቱ ጋር ነው እላቸዋለው። እና አውይሉኛል። ከዛ ሳየው በልቤ ደስ ይለኛል። ከዛ ስልክ ይደውሉልኛል እና ሳነሳው የደወለው ልጅ አውቀዋለው። እና እኔ ጓደኛም ነበረችኝ ግን ክዳኛለች እድሌ ነው ይመስለኛል ብሎ በጣም ይቆጫል። እና እኔ ደግሞ ትወዳታለህ እንዴ እለዋለው። ሌላኛው ደግሞ ሰላም በህን የሚመስለ እንቁላል ምንድን ነው? ፈንድሻ ነው። ፈንንጃል መቅደፍ በር መዝጊያው የማይሰራ በር ትንሽ እንትን አይደለም። ያው በር ጥንካሬ ስለሆነ የሚያመላክተው መዝጊያ የሌለውን ነገር ጥሩ አይደለም። ምክንያቱም ማንም ሰው እንደልቦ ወደት እየገባ እንትን ሌል ስለሚችል ማለት ነው። መጸለይ ያስፈልጋል። የቅዱስ ሚካኤል ቤተ ክርስቲያኑ ጋ ነው እላቸዋለሁ። ያው ታቦቱ ጠርቶሻ ብትሄጂ መልካም ነው። ቅዱስ ሚካኤል ያንን ነው ስልክ ይደወልኛል ስልክ ሲደወልሽ፣ ማየት ለጸሎትሽ መልስ ማግኘትን ነው የሚያመላክትሽ። ለጸሎት መልስ ማግኘትን ነው የሚያመላክትሽ። ያ ጓደኛሽ ክዳኛለች፣ መቆጨት ያ ሰው በህይወቱ የሆነ ትልቅ ስህተት ሰርቻል ብሎ ምንም እንደሆነ የሚያስጨንቀው ነገር እንዳለ ነው የሚያሳይሽ። ለአንቺ ግን ለጸሎቶች መልስ የምታገኝ እንደሆነ የሚያመላክትሽ ነው። ቆንጆ ነው። የበሰለ እንቁላል ገቢ ነው የሚያመላክትሽ። በጣም ገቢ፣ ውልደትን ገቢ ነው የሚያመላክተው። በጣም ቆንጆ ነው። ግን እዚህ ያልሽ ፈንዲሻ ነው። ፈንጃል ፈንጃል ምንድን ነው አልገባኝም። ፈንዲሻ ከሆነ ግን ደስ የሚፈካ ነገር የሚያስደስትሽ ነገር በጣም የሚያመላክትሽ፣ ግን ፈንጃ ምን እንደሆነ አላቅ ከሆነ ፈንዲሻ ከሆነ ማለት ነው። ሩዬ ሰላም መቅዴ ዛሬ ማሆረር በቃ ሩንግተን ፊልም ነው የሚመስለው። እግዚአብሔር ይርዳኝ በጣም ጨንቆኛል። አፈጣሪ ፈጣሪ ጸሎት ማድረግ ነው የሚያስጨንቀል፣ ካየን ጸሎት ብናረግ መልካ ነው። በህልሜ በፊት የተማርኩበት ትምህርት ቤት ግቢ ውስጥ ሆኘ ከወነች ከመወዳት ከነበረች ጓደኛ ጋር ሆኘ የድሮ ክፍላችን እንየው ብላኝ አብረን ስንሄድ በጣም የሚያምር ለምለም ያለ አረንጓዴ የሆነ አየዋለው። ከዛ አብራኛለች ጓደኛ አየሽው፣ አያምርም ትለኛለች። ከዛ አዎ በጣም እላትና ወደ መታጠቢያ ዳና መጫወቻ ቦታ ስንሄድ መሬቱ እንዳለ በጣም ብዙ አበቦች መሬቱ ላይ ይርመሰመሳሉ፣ ግን አይተናኮሉኝም። ከእኔ ተቃራኒ ነው የሚሄዱት። በጣም እደነግጥ እና ለመሮጥ ስሞክር ትንሽ እንደምንሳፈፍ እና ዛፍ ላይ እወጣለሁ። ከዛ አንዷ እባብ እንደምንም ብላ ጠቋሚ ጣቴ ስልኬ ላይ ተጠመጠማ አሳመመችኝ። እንደምንም ብዬ መሬት ላይ ወረወርኳት። ከዛም ትንሽ እባብ ትወልዳለች። ወዲያው ድመት መታ በላቻት። ከዛ የሆነ ሰውዬ ፊቱን ቢገለጽ የማውቀው ይመስለኛል። በዚህ ናይ ውጪ ይለኛል። እሽ ብዬ ስገባ ባዶ የሚያስፈራ ክፍል ዝግት ያለ። ለምን ይዋሻል ብዬ የመጣው ይምጣ ቀልና ስወጣ ቅድም ለምለም ሳር የመሰለኝ እንደ ጨፌ ረግረግ ውሃ ነገር ሰርቶ የሰው ጭንቅላትና ሬሳ በግራና በግራ እና በቀኝ ሞልቷል። በመሀል መንገድ ላይ ግን የሉም ሳልነካቸው እየሮጥኩኝ አልፌ የሆነ ክፍል ውስጥ ስገባ ድጋሚ ፊታቸው የተሸፈነ ቢገለጽ ቢገለጽ የማውቃቸው ሰዎች የሚገደል ሰው እየፈለጉ ልክ ሲያየኝ ከክፍል ክፍል እየሮጥኩ ወደ ውጭ የሚያስወጣ በር ነካ ሳደርግ ክፍት ብሎልኝ አመለጥኩን። ከሱ ሳልመልጥ ሌላ ሴትዮ እንደ እኔ አይነት ተማሪ ስብሰባ ሳይ እዚህ ገብቼ እንደምንም ከዚህ ከወጣው ምንም አያገኘኝም ብዬ ከልጆች ጋር ተቀላቀልኩ። ሁሉም ኦሬንጅ ከለር ልብስ ለብሰዋል። የኔ ግን ፐርፕል ነው የለበስኩ። ከዛ አይ አለ አለቀልኝ እያልኩ ልቀመጥ ስል ዋና ዋ ሴት ነኝ ትለኝና፣ አጠገቧ ስታስቀምጠኝ አባታችን ሆይ ብዬ መጸለይ ሲጀምር ቆጣ ቆጣ አለች። ትግደለኝ እንጂ አላቋርጥም እያልኩ ስነቃ፣ እንኳን ጸሎት እያልኩ ነቃው። ፍችልኝ። በጣም ይቅርታ ምቅዴ የፊልም በዩ ትዕግስት እንዳለች ንግግርሽ ያስታውቃል። ስለምትፈችልኝ አመሰግናለሁ። ችግር የለውም ናት። እሺ አንደኛ፣ ትምህርት ቤት ማየት ከዮች ትማሪያቸው ነገሮች እንዳሉ የሚያመላክትሽ ነው። ትምህርት ቤት ማየት ማለት ነው። አረንጓዴ ነገር ማየት ጤና ማግኘት፣ ለምለም ሳር ተስፋ ነው ያመላክታል። ግን በዛ መሀል ላይ እድሽ ላይ ተጠምጥሞ እባብ ነው አይደል? ምስለኝ ግን አይተናኩል እንትኖቹ ያው አይተናኩልን። እባብ እንደምንም ጠቋሚ ጣቴን ስልኬ ላይ ተጠመጠመን ያልሹ ስልክሽ ላይ ጸሎት ነው። ስልክሽ ጸሎት ነው። እባብ ደግሞ ሴጣን ነው። ስለዚህ ያው ጸሎት እንዳይልሽ ተጠንቀቂ። ጸልይ በደንብ በርቺ፣ በጸሎት እና ደግሞ ወረወርኳት ነው ያልሹ፣ በጣም ቆንጆ ነው። ከዛ ደግሞ ድመት ያው የቅርብ ሰው መቀኛ ጠላትን ነው የምታመላክትሽ። ግን እባቡ ነው እንኳንም በላችሁ ጥሩ ነው። አንቺ እንኳንም እላት ሬሳ ምናምን ማየት ድግምት መተት እንዳለ ነው የሚያመላክትሽ። በደንብ በጸሎት በርቺ። በጸሎት መበርታት ይኖርብሻል። ጨፍ የረግረግ ነገር ያየሽው ጭቃ ምናምን ያለበት ከሆነ ጭቃ መከራን ስለሆነ የሚያመላክተው መጸለይ ይኖርብሻል ማለት ነው። በደንብ በጸሎትሽ በርቺ። ያው መሮጥሽ ውጭ አድሜ ነው የሚያመላክትሽ። ከዛ ነገር ማምለጥ ጥሩ ነው። እንደገና ደግሞ ፊታቸው ቢገለጥ ማቃቸው ነው ያልሺው። ስለዚህ ያው በዙሪያ ያለሽን ሰው መጠንቀቅ ይኖርብሻል። የሆነ የምታቂው ስሜት እየተሰማሽ እየተሰማሻለሁ። ስለዚህ በዙሪያ ያለውን ሰው መጠንቀቅ ያስፈልጋል። የሆነ የሚያሰጋሽ ምናምን የምትጠራጠሪ ሰው ካለ ተጠንቀቂ። ምክንያቱም ሬሳ ምናምን እባቡን የማየት ያ ነገር ያንን ነው የሚያመላክትሽ። ምክንያቱም ያው ይሄ ሪሳ ጭንቅላት ምና ማየትሽ ድንግምት መተትን ስለሆነ እንደዚ ይነት ነገር እንዳይገ መጸለ ይኖር ብሻል። ያው ጸሎ ስታደርጊን ይነቃሹ በጣም ቆንጆ ነው። በቃ በደንብ ጸል ታልፍዋለሽ። እንደተመቻችሁ ተስፋ ረጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ላይክ ሼር ማድረግ እንዳረሱ የዶር ምልክቷን መጫ እንዳረሱ አዳዲስ አዲስ ይወጣ እንዲደርሳችሁ ማለት ነው ኮሚቲ ላይ ያስቀመጥኩትን ድሪም ኢንተርፕሪቴሽን የሚለውን ሰብስክራይብ አድርጉ። ያው ፍቾች ብቻ ስትፈልጉ እሱ ላይ ማግኘት ስለምችሉ ማለት ነው። ቪዲዮ ሲረዝም በማፍጠኛ ያቸው ለዛሬ ይህን ይመስላል። ስለተከታተላችን ከልብ አመሰግናለን። መልካም ጊዜ